ሰበር የድል ዜናውን አሁን ላይ በትንታኔ ልመጣ ተገድጄ ወደ እናንተ ብቅ ብያለሁ። የአማራ ብሔራዊ ኃይል የልጅ ኢያሱ ኮር እንግዲህ የእጁ ክፍለ ጦር ቃኝ ማለት ነው። በሰሜን ወሎ መርሳ ከተማ በመግባት የክልሉ መንግስት ቀጠና ሁሉ ሰላም ነው እያለ ሲቀደድበት በነበረው በዙ 23 በመርፍና በታንክ እየታጀበ እየገባ ፎቶ እየተነሳ አብዱ ሁሴን ሰሞኑን በሰሜን ወሎ ሲያስጨበጭብ ቆይቷል። መሰል ወዳደሮቹ የብልጽግና አመራሮችን በዝህ ተደሰትን እያሉ ነበር። ይሁን እንጂ ትላንትላ በ26 ለ27 አዳር ምሽት ላይ በመግባት የየጁ ክፍለ ጦር ቃኝ የመርሳ ከተማ ባንዳ የሆነውን የመዘጋጃ ቤት ኃላፊ እስከ ወዳኛው ሸኝቶት ወጥተዋል ማለት ነው። ይህ ማለት የሰውየውም ስም ሙሉ ጌታ ሰማው ይባላል። በከተማ ላይ ጠግቦ አለው በማለት ማህበረሰቡን በማታለል እኛንን ጀግኖቹ ፋኖ ነው የሚባለውን አጽድተናል እያለ እየተቀደደ በነበረበት ማግስት ላይ ከአብዱ ሁሴን ጋር ፎቶ በመነሳት በመቀናጀት ነበረ። ነገር ግን ጠበብተኛው ወሬ ሳይሆን በተግባር የሚታወቀው ፋኖ ነው። ቀንድሾ እስከ ወዳኛው አለምን ሸኝቶታል ማለት ነው። ፋኖ ይችላል። አብዱ ሁሴን ፎቶ እየተነሳ ስላታለለ። ሁለተኛ በዚህ ላይ ማሳሰቢያ የምሰጠው በአማራ ክልል የምትገኙ የሃይማኖት አባቶች የፋኖን ትግል ለማደናቀፍ የምታደርጉትን ጥረት ልታቁሙ ይገባቸዋል ማለት ነው። ፋኖ በየትኛውም ሰዓትና ጊዜ ገብቶ ጥቃቱን የመፈጸም አቅም እንዳለው ታውቃላችሁ። በባህር ዳር ከተማ መሀል ከተማ ላይ እየገባ በሄሊኮፕተር በታንክና በመርፍ በዙ 23 እየታጀበ ህዝቤን አውቃለሁ እያለ ፎቶ ለመነሳት የሚጠቀምብህ የክልል የብልጽግና አመራር አያታላችሁ በማለት ነው። በዚሁ ደግሞ ልብ የሚያሞቀው ትልቁ ዜና ማለት ነው የቦምብ ፍንዳታ ነው። ደብረ ማርቆስ ማለት ነው፣ ደብረ ማርቆስ ከተማ 15ኛ ፖሊስ ጣቢያ ላይ ትላንት ማለት ነው በቀን 26 ከቀኑ 8 ሰዓት ንጉስ ተክለ ሃይማኖትና ሰናን አባ ጃሚዮ ጥላትን የረፈረፉት ባለበት ሰዓት ባልታወቁ ኃይሎች ገባና የቦምብ ጥቃት እንግዲህ ምን ግዘ ገባ አልታወቃቸውም። ገብቶ ግን 15ኛ ጣቢያን አፈራግጦ ለውሶታል ማለት ነው። በዚሁም ተቀጥሎ በሁለተኛ ተፈራ ዳምጤ የክፍለ ጦር ስር የሚገኙ ሁለት ብርጌዶች እና የክፍለ ጦር ተወራሪ ኃይል በጋራ በመሆን ሁለት ቦታ ላይ ድል ተቀናጅተዋል። መብረቁ ተፈራ ብርጌድ ሞጣ ከተማ ውስጥ ባደረጉት የከበባ ማጥቃት ከ60 እስከ 80 የሚደርስ የወራሪውን መከላከያ ደምሷል። ሰባት የወራሪውን መከላከያ አባላት ተማርከዋል። ቁጥራቸው ያልታወቁ አድማ ብተናና ሚኒሻ በሆዳቸው የሚገዙ አራት ሺ ብር የሚያታላቸውም ወደዛው ተሸኝተዋል ማለት ነው። ዮሐንስ አለማየሁ ብርጌድና የተፈራ ዳምጤ ክፍለ ጦር ተወርዋሪ ኃይል በጋራ በመሆን ጎንጅ ቆለላ ከተማ ገረገራ ላይ ባደረጉት ማጥቃት ትልቅ ድል ተጎናጽፈዋል ማለት ነው። ይህ ነው እንግዲህ ጀግንነት እያስፈጸም ምርኮኛውን ፊት ለፊት እያሳየ ትገኛለህ ማለት ነው። አማራ ክልል የገባ የሚወጣ የለም። ውጊያውን እያካሄደ ያለው እውነትና እውነትን የያዘ እስከሆነ ድረስ ፈጣሪ ነው እየተዋጋችህ ያለው። ስለዚህ በሆድ የምትተዳደር አማራነትን የሸጥ ቀርማ ብተናና ሚሊሻ፣ አሁንም አረፈ ደም ትጥቅህና ማነትን እያያዝክ ወደ ወንድሞች እንድትቀላቀል በአክብሮት እንጠይቀሃለን። ሰሜን ወሎ መርሳ ላይ ግን የመዘጋጃ ኃላፊው ተቀንድሷል። ሸር ሸር ሸር በማድረግ አድርስለሁሉም